ነበር የምኖርም። የወታደር ካምፕ ማለት አባቴ ወታደር ነው፣ የወታደር ልጅ ነኝ። አባቴ ጉዳተኛ ነው። እና አባቴ ሲሞት፣ እዛ አካባቢ በመንገድ ስራ ነው እሱ የሚሰራው ማለት ነው። ሰርቬር ነው። እና አጋጣሚ ፋዘር ሞተ። ፋዘር ሲሞት ትምህርት ምናምን አስጠላኝና እዛ የአባቴ ጓደኞች አሉ እዛ ግቢ ውስጥ ማለት ነው። ከዛ አስገቡኝ እዛ ስራ ማለት ነው እነሱ ጋር ተቀጠርኩኝ እንትን ውስጥ ስቶር ውስጥ ስቶር ኪፐር ማለት ነው። የት ሀገር ነው? ኢትዮጵያ ውስጥ ነው አይደል። ከዛ በኋላ አዲስ አበባ ልደታ አካባቢ ማለት ነው። መንገድ ስራ አስፋልት ማለት ነው። እና እኔ ስቶር ኪፐር ነበርኩኝ። ስቶር ውስጥ እቃ ምናምን ይወስዳሉ እየመጡ ማለት ነው። ከዛ ደስ ይላል፣ ተጫዋች ነው እሱ ማለት ነው። እዛ ይመጣል። ትንሽ ቀልጥፍ ብታረጊው ማሬ እሺ፣ ፈርች ኩንም፣ አይዞሽ ትፍሬ አትታይምማ እሺ፣ እሺ። ከዛ እዛ እቃ ምናምን ሊወስዱ ምናምን ነገር ይመጣሉ እና በዛ ሰዓት ደስ ይላል፣ ተጫዋች ነው። ስልኬን ተቀበለኝ እሱ ማለት ነው። ከዛ ስልኬን ተቀበለኝ ግን አልደወለልኝም። ጓደኛው ነበረ እዛ እሱ ሳይደውልልኝ የሆነ ቀን አልመጣም። እዛ ቢሮ ሄደው ከቢሮ ነው ሳይት የሚወጡት ማለት ነው። ከዛ አንድ ቀን ሲቀር፣ በጣም ስለሚያስቀኝ ወድጄው ሳይሆን በጣም ስለሚያስቀኝ ምናምን ነገር ጓደኛው ምን ሆኖ ነው የቀረ ጓደኛ አልኩት፣ እንደውልለት እንዴ ምናምን ነገር አለኝ እና ደወልለት። ከዛ ደወልለት እና እኔ ያናገርኩት ምነው ጠፋ ጠፋህ ምናምን ነገር አልኩት፣ አይ ዛሬ እዛ ስላልተመደብን ነው ምናምን ነገር አለኝ። ከዛ ብቻ በንጋታው መጣ። አወራን። ማታ ላይ ልክ ስንወጣ ጠየቀኝ፣ ማለት ነው የፍቅር ጥያቄ። ስጠይቀኝ እፈልጓለሁ ግን አይ አልኩት፣ እየፈለኩት እየወደድኩት ራሳችንን የምናዋድድበት ሙት የሴቶች ባህል፣ ስፔሻሊ አበሻ ሴቶች። ነጮችማ ወዲያውኑ ሲጠየቁ ከፈለጉም ይጠይቃሉ። እኛ ግን አንፈልግም ብለን ተግደርድረን ተለምነን ነው እሺ ማለት፣ ምን ፈልገው አዎ ከዛ በጣም ብዙ ጀነጀነኝና አሳመነኝ። እሺ አልኩት። ሚነግርሽ የሚገርምሽ ነገር ልክ ወደ ቤት ስገባ ደወልኩለትና አልፈልግም በእህትና በወንድምነት ከሆነ አልኩት። አይ ነገር እናወራለን አለኝ። ከዛ ልክ በንጋታው አሳመነኝ። ከዛ እሺ አልኩት። ከዛ ልክ ከስራ ስንወጣ ሁሌ አብረን እንሄዳለን። እና እሱ ያብነት ልጅ ነው እኔ ልደታ ነኝና በዛ ዙሪያ ጥምጥም ነው ወደ ቤት የምገባው። ከዛ አለሽ የፋዘር ጓደኛ ጋር ነበር የተቀመጥኩት እና ፋዘር ሞቷል ካምፕ ነው ብዬሻለው። እያመሸው አስራ ሁለት ሰዓት ከስራ እየወጣን ሁለት ሰዓት ምናምን ነው የምገባው። ከዛ ተናገረኝ። በዛ ላይ በሃይማኖትም አንገናኝም ነበረ በዛ ሰዓት ማለት ነው። ከዛ ማስጠንቀቂያ ተሰጠኝ። ሰዎች እየነገሩኝ ነው። ከጉረምሳ ጋር እየዋልሽ ነው እንደዚያ አታድርጊ አለኝ። እናቴ እኔ መስሜ የጥጥ ነው፣ ሁሌም ከሱ ጋር ነኝ። ከዛ የሆነ ቀን ደግሞ አጋጣሚ ሆኖ ግቢ ውስጥ የጉዳተኛ ልጆች የተባላችሁ እዚህ እንዳታድሩ ተብሎ ተከልክሎ ነበረ። ከዛልሽ ልክ ስመጣ ማታ ላይ ልብስን በፌስታል አርጎ ጠበቀኝ፣ የአባቴ ጓደኛ ማለት ነው። ከዛ ነግሬሽ ነግሬሽ ስላልሰማሽኝ ሂጂ አለኝ። ከዛ ወጣው፣ ግራ ገባኝ። ልብሴን አላወጣሁትም። እሱ ሲያስወጣኝ ሌላ ብዙ ጉዳተኞች ስላሉ አንደኛው ጋር አስቀመጥኩት። ልብሴን ማለት ነው። የሞቱባችሁ ማለት ነው። ጉዳተኛ በወታደር ነው፣ አካል ጉዳተኞች ናቸው። በውትድርና በጦርነት ነው የተወጉት የተጎዱት። መንግስትን፣ የሰጣችሁ ያለውን ቦታ የምትኖሩበትን ቤት አዎ መንግስት ነው፣ ካምፕ ነው። ይታወቃል እኮ ሆስቴል ይባላል። ኦኬ ስለዚህ አንቺ አባት ሲሞት ለአንቺ ተሰጠሽ ክፍል እዛው እንድትኖሪ? ኧረ ኧረ አይሰጥም። ለጉዳተኛ ብቻ ነው አይሰጥም። ግን የአባቴ ጓደኛ አብረው ቤስት ጓደኛው ስላለ እሱ ጋር ሆንኩኝ። ልክ እኔ ፋዘር ሲሞት በጣም ተጎዳው። ትምህርቴንም ስምንተኛ ክፍል ገና ጩጬ ነበርኩኝ። ስምንተኛ ክፍል አቋረጥኩ፣ ትምህርቴን ማለት ነው። ከዛ በሚቀጥለው አመት ትማሪ ያለሽ ተብዬ ነው። በአሁኑ እዛው ለም ነው እስቶር ኪፐር እነሱ ጋር ያስገቡኝ ማለት ነው። ቀጣይ ላይ ክላስ ልገባ ማለት ነው። ከዛ ልሽ ሂጂ ብሎ አባረረኝ። አዎ መሽቷል፣ ስባረር አጋጣሚ እሱ ደወልልኝ። ሌላ ጓደኛ አለችኝ እዛው ግቢ ሆና ግን እዛው ትውል እና ማታ ማታ ሌላ ቦታ የምታድር ልጅ አለች። እሷ ጋር ሊሄድ ስል እሱ ደወለልኝ። እዛ ሲደውልልኝ ነገርኩት እንደዚህ እንደዚህ ሲለኝ ቆይ ጠብቂኝ፣ ምናምን ነገር አለኝ። ተገናኘን ስነግረው በቃ ቤት ይዤ ሄዳለሁ እኛ ቤት አለኝ። አረ ቤተሰቦችን አላውቃቸው ዋሪ ያስፈራል፣ ምናምን ነገር አልኩት። ችግር የለውም አለኝ እና ሄድን። እራት እየበላን ከዛ እራት እየበላን ግን በአንድ ቀን ገና ከተዋወቅን ቀናት ነው፣ አስር ቀን ምናምን ቢሞላል ነው በዚህ ቀን ውስጥ እቤት ይዤሽ ሂጅ ጓደኛዬ ናት ማለት ይደብራል፣ እና ክላስ ይዘን እንደር አለኝ። ኧረ እኔ ከወንድ ጋር አድሬ አላውቅም ምናምን ነገር አሉ። ከዛልሽ ወይኔ፣ ሀቡ መጡ። ከዛ ሆቴል ስናድር ያው እንግዲህ ያረገውን አረገ እና፣ ግን ድንግል መሆንሽን ሲያቅምናለ አታውቂም እንዲህ ድንግልና ምናምን ነገር አለኝ። እኔ አላቅም ምናምን ነገር አልኩት። ድንግል እኔን ወሰደ። ያው ድንግል ሲወሰድ የሚፈጠሩትን ነገሮች ታውቂያለሽ። ራሴን ሁላ ምናምን ስቼ ነበረ። በንጋታው ከሆቴል ቀጥታ ስራን የገባሁት እና አመዴ ቡን ብሎ ነበር። ደም የለገስኩ ነበር የሚመስለው እና በስትክክል ከሱ ጋር እንዳደርኩኝ ያስታውቅ ነበር፣ ነገረ ስራዬ ማለት ነው እና የሚያሳድገኝ ሰውዬ ነገሩት ሲነግሩት፣ ጭራሽ እዛ ግቢ ውስጥ እንዳልገባ ማለት ነው። አዎ ፌስታሊን ልብሴና ሲዞ ሲያባረረኝ አዎ ፌስታሊን ይዞ ሲያባረረኝ፣ ሌላ ጓደኛ የአባቴ ጓደኛ ጋር አስቀምጫለሁ ብዬሽ ነበረ እና ጭራሽ ግቢ ውስጥ እንዳልገባ ለአስተዳደሩ ተነግሮ ልገባ ስል ዘበኛው በር ላይ እንዳትገቢ ተበላሻል አለኝ። ስለዚህ ከስራም ልትባረሪ ነው ካምፕ ውስጥ አይደለም ካምፑ፣ አይደለም ከካምፑ ፊት ለፊት የመንገድ ስራ እኮ ነው። ከካምፑ ፊት ለፊት ነው የመንገድ። ኦኬ ስቶር ኪፐር ስትይ እንትን ውስጥ ስቶር ውስጥ እቃ መደርደር መሰለኝ፣ እዛው ካምፕ ውስጥ? አይ ካምፕ ውስጥ ሳይሆን ከካምፑ ፊት ለፊት ስቶር ውስጥ እቃ እየመዘገብሽ መስጠት ማለት ነው። ከዛ ግቢ ውስጥ እንዳልገባ ተደረግኩኝ። ከጓደኛ ጋር ቤት ተከራይተን ነበር የምንኖሩ። ከዛ ሲያወራኝ ሲያባርረኝ እዛ ማደር ስለማይቻል ጓደኛ ጋር እናድራለን። ልብሴ ምናምን እዛ ነበረ ካምፕ የምትውለው፣ ግን ቤት ውጭ ብታድረው ወይስ ሌላ ጓደኛ? አይ ሌላም አለች ብዙ፣ ሌላ ነች ብዙ። ስለሆንን ግቢ ውስጥ የግቢ ልጆች አሉ እና ብዙ ስለሆንን እችኛዋ፣ ሌላኛዋ ነች። እና ምሳ ሰዓት ምናምን አልገባም። ግን ምንም አልመሰለኝም እኔ በቃ ከሱ ጋር መሆኔን የታየኝ፣ ምንም ነገር አልመሰለኝም። ከዛ አዎ ከዛ በኋላ ለተወሰነ ጊዜ ግቢ መግባት ሳቆም የግቢ ሰዎች ያዩ እና እዚህ ግቢ አድጋ እዚህ ግቢ ተወልዳ እዚህ ግቢ አድጋ እንዴት ትከለከላለች ብለው አስተዳደር ሄደው ተናግረው ድጋሚ እንድገባ ተፈቀደልኝ። ገብቼ ሻወር ነው የምወስደው ልብስ ነው የምቀይረው፣ ግን የምተኛው እዛ ልጅቷ ጋር ነው። በቃ ከሱ ጋር ፍቅራችን ቀጠልን። አዎ አዎ። ሰራይለ አግዛታለሁ። የሼር ማለት ነው። ኦኬ ከዛ ከእሷ ጋር እያደርኩኝ ቀን ቀን ስራ ሰራለው ከእሱ ጋርም እንገናኛለን። አምሽቼ ገባለሁ። እሷም ጓደኛ አላት። እሷ ግን ማታ ማታ እዛ አብሮ የኔ የአባቴ ጓደኛ ጋር ትውላለች እና በጣም ይመካከራሉ እና ጸባዩዋ ተቀያየረብኝ። ከዛ በቃ ለእሱ ነገርኩት፣ ለጓደኛ ነገርኩት። ስነግረው እሱ ቤት ተከራየ ተከራይቶ ወጣን ማለት ነው። አብረን መኖር ጀመርን። ከዛ ቤት ምን ይላቸዋል ጓደኛ እንደያዛ አልተናገረም። የወንድ ጓደኛ ያለና እያለ እስቱፍ ብረድስት ይዞ ይመጣል ከቤት ማለት ነው። ከእናቱ ቤት ለጓደኛዬ ለወንድ ጓደኛዬ እያለ ጓደኛ፣ አዎ ለእኔ ደግሞ ምን ይለኛል? ለእናቴ ነግሪያት፣ ፍቅረኛ እንደያዝኩኝ ለእናቴ ነግሪያት፣ እናቴ ናቴ ላክችልሽ ይለኛል ለእኔ ማለት ነው። ለእነሱ ሌላ ለኔ ሌላ ነገር እያለ ብቻ ይዞ ይመጣል ። ቤት ስንከራይም ለሼር ብለን ነበር የተከራየ ነው፣ ግን ሙሉን የሚከፍለው እሱ ነው። እና በቃ የሌለ ፍቅር ውስጥ ነን። አንዱ ጓደኛው እኔ ጊዜ ይደውልልኝ እና በጣም ሰክሮ ኩለለሊት ላይ እኔ ፍሬ ለስሙን ሳልጠላልሽ ለእንደዚህ ነገር ብዬ ከጓደኝ ጋር ልጣላ ምናምን ነገር ይለኛል ከዛ ምን ማለቱ ነው ብዬ እሱን ስጠይቀው መጀመሪያ ሳገኝሽ ለዳቦ ከጓደኛ ጋ አልጣላም አለኝ። ከዛ እንዴ፣ ገብቶሻል ከዛ ለሱ እንዴ እንደዚህ እንደዚህ ኳለኝ፣ ማታ ደውሎ ምን ማለት ነው ስለው ተወራርጄ ነበር አለ። ለካ ሁሉም ይቀርቡኝ ነበረ፣ እቺን ልጅ ቀርቤ ድንግሏን ወስዳታለሁ ብሏል ብሎ ተወራርዶ አስይዞ ነበረ። ድንግልናሽን ጓደኛ ፍቅረኛ የወሰደው ማለት ነው። ግን እኔ ከጓደኞቹ ግን እንደዛ ብዬ ተወራርጂ ነበር ግን እወድሻለሁ አለ። ስለምወድሽ ነው የነገርኩሽ ምናምን ነገር አለ። አብረን ቀጠልን። መጀመሪያ አካባቢ መከላከያ ምናምን እጠቀም ነበረ የሚዋጣውን ኪኒም ማለት ነው። በመሀል ምናምን እየረሳው እርግዝና ተፈጠረ። ከዛ እርግዝና ሲፈጠር እያመመኝ ሲመጣ ቤት ነገራቸው ገና ልጅ ነህ እንዴት ምናም ምናምን ብለው ቤት ይቆጡታል። ለእኔ ግን ሌላ ነገር ነው የሚለኝ። ቤት ወደውሻል በቃ ትምጣ ምናምን እያሉ ነው ይለኛል። ከዛ በኋላ ላይ ሆዴ ትንሽ እየገፋ ሲሄድ ቤት አስተዋወቀኝ። ቤተሰቦቹን አስተዋወቀኝ ሲያዩኝ ገና ትንሽ ልጅ ነኝ እና ወይኔ ትንሽ ልጅ አስረግዘህ ምናምን ምናምን በቃ እኛ ጋር ሁኑ ምናምን ይባል ና ቤታቸው እንገባለን እነሱ ቤት ማለት ነው አጠቃለን ከዛ እህቴ ማርገዝ ስታውቅ ከሳለው ምናምን እያለ ችር ያለለን እነሱ ቤት ገባን እኔም ወለድኩኝ በኋላ ላይ ጓደኞቼ እንዴት የባል ቤተሰብ ትገቢያለሽ እንዴት እዛ አንቺ ምናምን ነገር ይሉኛል። ከሳለ ምትለው ማን ነው ግን? እናቱ ቤተሰቦቹ ምናምን ጥሩ ሰዎች ናቸው በጣም። ከሳለ ምትለው ማን ነው? ሲስተር ነች። አስራ ስምንት አመት ያልሞላት ልጅ አስረግዘ እሱን ማለት ነው። እህት የእናቴ እህት አለች፣ ለአባቴ እኔ ብቻ ነኝ ግቢ ውስጥ የምኖረው እኔ ብቻ ነኝ። ለአባቴ በእናት በኩል ግን አለች። አይ የእናቴ እህት አለች ከሌላ የምትወልዳት፣ ለአባቴ እኔ ብቻ ነኝ እና እሷም አስራ ስምንት ዓመት ያልሞላት ልጅ አስረግዘ እከሳለው ምናም ምናም ትለው ነበረ እና ያው አልከሰሰችውም። ቤተሰቦቹም ሲያዩኝ እሱን የሚቆጡት የነበረው ገና ሲያዩኝ ልጅ ነኝ ምናምን ነገር እናቱም በጣም ጥሩ ሰውነች እና ገባን እነሱ ቤት ወለድኩኝ ምናምን። ከዛ የባል ቤተሰብ ምናምን ጓደኞቼ እየመከሩኝ እንዴት የባል ቤተሰብ ትቀመጫለሽ? ወለሽ ተከራይታችሁ ውጡ ምናምን ነገር ይሉላል እና በኋላ ላይ እንውጣ ስለው እሱ ተስማምቶ ሊወጣ አልቻለም እና እኔ ጥየው እኮ አለምን መውጣት ፈለግሽ? እናትየው ጥሩ ሰው ከሆነች እናትየው ጥሩ ሰው ነች። ግን የሰው ወሬ ልጅነትም አለ። በቃ አንቺ እዛ የባል ቤተሰብ ጋር ምን ትሰሪያለሽ? ጥገኝነት ትዳር ከያሹ ከዛ ከገባሽ ለምን አትወጪም ነው ተከራይተሽ ለምን አትወጪም ይሉኛል ጓደኞችሽ፣ የነሱ ከዛ እሱንም ስነግረው ከቤቱን ነው አ ከዛ እሱም ሊወጣ አልቻለም። በመሃል ጥዬ ልጄንም ሄድኩኝ ደብረዘይት ሄድኩኝ። ከዛ በጣም ስለሚወደኝ ደወለ ደወለና እንደሚከራይ ተስማማ። ቤት ተከራየ። ቤት ስንከራይ ሀቡ ምንም ነገር የለንም። ምን ምንም አንድ ፍራሽ ብቻ ይዞ መጣ ከቤት። ከዛ በተከራየን በሳምንቱ እናቱ መጣች። እናቱ እናቱ በጣም ጥሩ ሰው ነች። እና ስታይ ምንም ነገር የለንም። ወርቅ ነበራት እና ወርቋን ሽጣ እውነች እንደዚህ አለች። ኮሞድኖ ምናምን ነገር የአልጋ መጋረጃ ብቻ ብዙ ነገር ገዛች ገዛችልን። በጣም ነው የምትወደኝ እናቱ ማለት ነው። ብቻ ተከራይተን እየኖርን ምን እያልን እኔ እናሱ እንጣላለን እንጋጫለን ከዛ ተመልሰን ብቻ እነሱ ቤት ገባን። ለምን ደህና ተከራይታችሁ አሁንም ማለት ነው። ትግራችሁ ቀልጠፍ በይ ማሬ ቆይ ደህና ተከራይታችሁ ወታችሁ በሁለት እግራችሁ እየቆማችሁ ለመልሳችሁ ባል ቤት ሰበት ገባችሁ። ኔትወርክ ኳ ነው መሰለኝ፣ ምክንያቱም ምንም ለን ለምንድን ነው የሚቆራረጠው? ኮፒ ሊንክ አርጉ፣ ኮፒ ሊንክ፣ ኮፒ ሊንክ በደንብ ኮፒ ሊንክ እያደረጋችሁ ማሮቼ፣ ሰብስክራይብ አርጉ፣ ሰብስክራይብ ሰብስክራይብ። ኔትወርክ ነው። እሺ እሺ። ሰብስክራይብ ያላረጋችሁ ፕሊዝ ሰብስክራይብ አድርጉ፣ ውዶቼ ሰብስክራይብ። ይሰማው ይወት። አዎ ያን እናቴ ተመልሳ ከተከራየንበትማ አዎ ተመልሰን እነሱ ቤት ገባን። ምክንያቱም ኑሮውንም ምኑንም አልቻልንበትም። እሱም ልጅ ነው እኔም ልጅ ነን። ምንም ነገር አልቻልንበትም። ተመልሰን እነሱ ቤት ገባን። ተመልሰን እነሱ ቤት ገባን። ድጋሚ ወለድኩኝ። ሁለተኛ ልጅ ወለድኩኝ። እነሱ ቤት ገባን እና ድጋሚ ወለድኩኝ። ሁለተኛ ልጅ። ቤተሰቦቹ በጣም ይወዱኛል፣ እኔም ወዳቸዋለሁ። ኮንዶሚኒየም ቤት አለው የተመዘገበውና፣ በቃ አረብ ሀገር ካልሄድኩ ብዬ አስቸገርኩት። አትሄጂም ብሎ ከልክሎኝ ነበረ። ወለድሽ፣ መጀመሪያ ወለድሽ? አዎ ሁለት ልጅ ወለድኩ፣ የመጀመሪያም ድጋሚም ወለድኩ አንድ ልጅ። ቆይ ስታረግዢ ስታረግዢ ተጋብ ለመጋባት ተገደዳችሁ? መጀመሪያ ፍቅረኛ ብቻ ነበራችሁ? አቡነት አንደ ቤት ስለዚህ አንቺ ለምመጣሽ አረብ ሀገር አረብ ሀገር የመጣውት፣ ኮንዶሚኒየም ቤት አለው እሱ እና ብዙም አልቆጠበም እሱ። ለመቆጠብ ነው የመጣውት። ግን አሁን ከመጣው ገና አስራ አንድ ወሬ ነው። በልጆች ፍቅር አልቻልኩም ብታይ፣ በጣም ተሰቃይቻለሁ። ያለው በቤት ጥሩ ጥሩ ነች ሴትዮዋ ማዳሜ፣ በጣም ጥሩ ነች፣ መልካም ሴት ነች። እድለኛ ነኝ፣ እግዚአብሔር ይመስገን ግን ናፍቆት ብታይ አልቻልኩም። የልጆቼ ናፍቆት አቡ። ስንት ጊዜ ሆነሽ ከመጣሽ አረብ ሀገር? ስንት ጊዜ ሆነሽ? አሁን አስራ አንድ ወሬ ነው። እና አስራ አንድ ወር ሙሉ እየላክሽ ነው? ባልሽ እያስቀመጠ ነው ገንዘቡን? አዎ አዎ። ኮንዶሚኒየም ቤት እያስገባ ነው እሱም፣ እየቆጠበ ነው እዛው፣ የተወሰነ ደግሞ በራሴ በኔ አካውንት እያስቀመጠልኝ ነው። ምን እየሰራ ነው? ባልሽ ስራ ሰርቪንግ ነው። ቶታል ስቴሽን ሰርቪንግ ነው የሚሰራው። እስቲል ነው፣ እስካሁን ስራ አልቀየረም። እስካሁን አልቀየረም። እድገት እድገት አግኝቷል እዛው ነው የሚሰራው። ግን ጎበዝ አይደለም እንደውም እኔ አሁን እዚህ ከመጣው በኋላ መቆጠብ ጀመረ እንጂ አሪፍ ይከፈለዋል ግን አይቆጥብም። ሸመኛ ነው። ለዛም ለዛም ለዛም እያደለ በዚህ በዚህ ብቻ እንስማማ እንጣላለን እንጂ ስራው አሪፍ ነው። እና አንቺ ስንት አመት የመስራት ነው ሀሳብሽ? አረ እኔ ሴትዮዋ በስለቀኝ። አሁን ራሱ ቤት ደስ ይለኛል። የሚበቃ በቃ ለኮንዶሚኒየማችሁ የሚበቃ ያህል ቆጥበሻል? አዎ በቂ ነው። በቃ እግዚአብሔር ይመስገን። ለራሴም የተወሰነ ቆጥቤያለሁ። ምክንያቱም ምንም አላረኩም ብሬ ተወሰነ፣ ለራሴ ተወሰነ። ኮንዶሚኒየም ቤት እኔ ስለሆነ ምን ቆንጥበው አሁን አስራ አንድ ወርሽ ከሆነ አመት ከአንድ ወር ይቀርሻል ለመሄድ ወደ ሀገር ቤት። አዎ ጥሩ በጣም አሪፍ። ልጆች የመጀመሪያ ልጆች ስንት ዓመቷ ነው? አዎ። እና ስንት ዓመቷ ነው? ልጆች የመጀመሪያ ልጅ አስር ወንድ ነው። አስር አስር ሁለተኛውስ? ሰባት ወደ ሰባት እሱም ወንድ ነው። አዎ። ሁለቱም ወንዶች ናቸው። ቢያሳድግልሽ ማሬ። ማነው የሚንከባከባቸው? ለባልሽ ቤተሰቦች አሚን፣ ሐቡዬ። ለባልሽ ቤተሰቦች ብር ትልኪያለሽ ልጆችሽን ለሚንከባከቡበት? አራልክም ራሴ ዝም ብዬ የተወሰነ ካልሰጣቸው በስተቀር እሱ ባሌ ነው የሚያስተዳድራቸው። ሕሊናዬ ያው እንትን ስለሚል ዝም ብዬ ስልክ እሰጣቸዋለሁ እንጂ እኔ ለልጆቼን ስለያዛችሁልኝ ምናምን ብዬ ምልከው ነገር፣ እነሱም የሚያስጨንቁኝ ነገር የለም። ቆጥቢ ነው የሚሉኝ። አባቱ በተለይ እዛ ገና እንደገባው፣ እንደውም ትምህርትሽን ተማሪ ትምህርትሽን ቀጥዪ ይለኝ ነበረ። ቤተሰቦቹ በጣም መልካም ሰዎች ናቸው።